ያፌት በፖሊስ ቁጥጥር ስር ዋለ። ሉሊትን ጉዳት አድርሶባት በር ላይ ሲጥላት ያየ ሰው ጠቆመበት። እንዲሁም ደግሞ ጽዮን እሱን ለመጉዳትና እሱን ወንጀሉን ለማውጣት ስለምትፈልግ ከነዛ ሰዎች ጋር ተባብራ ያፌትን እስር ቤት እንዲገባ አደረገችው። ያፌት አሁን እስከ ዛሬ ስራዎቹ በሙሉ በድብቅ ነበሩ አሁን ግን አንዳንድ ቦታ በሚያደርጋቸው ነገሮች ይፋ ወጥተውበት፣ እንዲሁም ደግሞ ቢኒ ክስ መስርቶበት ነበረ ያያም ሪከርድ ስላለበት አሁን ትልቅ ችግር ውስጥ ገብቷል። በጣም ደስ ይላል። ግን ደግሞ ሉሊት አሁን በጣም ከባድ ህመም ላይ ትገኛለች። ሆስፒታል አስቸጋሪ ሁኔታ ላይ ሆና ትገኛለች። ግን ቢሆንም ሉሊት የሰራውን ነው ያገኘችው። ይህም ሲያንስባት ነው። ጽዮን ለሱ አስባ ሳይሆን ከጎኗ የቆመችው ያፌትን እስር ቤት ገብቶ ማየትና ኢፍራታና ወንድሟ በነጻ ወጥተው ወደ ቀድሞ ህይወታቸው ለመመለስ ትጠራለች። አሁን ከነዛ ያፌት ላይ ጠቆሙት ሰዎች ጋር ሆና ያፌት ሉሊትን ጉዳት እንዳደረሰባት መስክራ እሱ እስር ቤት ገባ። ለሉሊት ሀሳብ አይደለም። ሉሊት አሁን ተሞት ተዳን አይመለከታቸውም፣ ግን ቢሆንም ደግሞ ብትድን ራሱ የእሷ ጥላትነት አያሳስባቸውም። ቤዛም ኤፍራታም ናታንም የእሷን ጥላትነት ስለሚያውቁ ጠንቅቀው ምንም አታመጣም፣ እንዳውም የሷን ህይወት ሲቆል ያረጉባታል እንጂ እነሱን እንደማትጎዳቸው ያውቃሉ። እንግዲህ ሁላቸውም ተባብረው ያፌት እስር ቤት በመግባቱ ኤፍራታ እጅግ ከምንም በላይ ደስተኛ ሆና ትገኛለች። እናም ናታን የኔ ባይሆንም አሁን እነዛ ታግተው የሚሰቃዩ እህቶችን ከጎናቸው ሆናለሁ። ሲቀጥል ደግሞ የናታን ገንዘብ ይመለስለታል። ያፌት ስለሞተ እንዳለ ወይ ልጅ የለው ወይ ቤተሰብ የለው በእኔ ስም ነው የሚዞረው ስለዚህ ናታንም እውነቱን አውቆ ይቀበላል። ገንዘቡን የእኔ ባለመሆን ባይችልም ግን ደግሞ የቤተሰቦቻቸውን ቤትና ንብረት በማስመለሴ እድለኛ ነኝ እያለች በደስታ ትፍነቀነቃለች። አይገርምም። አሁን የገኒን ደሌን ምርመራ ለማስመርመር ያፌትን ገንዘብ ጠይቀው ለአንዳንድ ነገሮች መግዛት እፈልጋለው ብትልም ግን እሱ ሊሰጣት አልቻለም ነበረ። በሹፌር የምትፈልግበት ቦታ ሄደሽ የምትፈልጊውን ነገር መግዛት ትችያለሽ ብሏት ነበር። አሁን ያፌት እስር በስ ሲገባላት ወጥቶ ምንም ነገር እንደማያመጣ ወይም ደግሞ መጨረሻው በስብሶ የሚሞተው እስር ቤት እንደሆነ ከወንጀሉ ብዛት ታምናለች። አሁን ገንዘቧ በሙሉ በሷ እጅ እንደሆነም ታምናለች። እፍራታ ለገኒ ምርመራ የተጨነቀችውን አሁን እንደፈለገች ብሩን ማንቀሳቀስ፣ ገንዘቡን ማንቀሳቀስ፣ ቤቱን ማንቀሳቀስ፣ የአፌትን ቢዝነስ ማንቀሳቀስ ችላለች በነፃነት። የደንኤል ምርመራን ተመርምራ ገኒ እናቷ እንደሆነችም አወቀች። ገኒ የአፌት በር ጉልት የምትሰራው ለሷ ብላና እሷን ለማየት እንደሆነም ታውቃለች። ገኒ ደግሞ በሰዓቱ እየሮጠች ዳ ልጄ የምነው ከሳሽብኝ አለቻት። እንዴት በዚህ በፀሐይ እዚህ ላይ ትሰራለች በማለት ገኒም ተቆጣች። ገኒም ጠቋቆርሽብኝ የምንነሽ ነው ልጄ ብትላትም አሁን ለወራሽ አልችልም ሌላ ጊዜ ሰው እማገኘዋለኝ ብላ ሄደች። እንግዲህ በሉሊት ሁኔታ ግራ ተጋብተው ነበር። ለመጀመሪያ ጊዜ ግን ቢሆንም ደግሞ ግራ ከመጋባታቸው በላይ አንድ ሰው ለጽዮን ደወለላት። እሱስ ማን ነው? አይገርምም። እንግዲህ የያፌት ያክስቱ ልጅ አቤላ ነው። ጽዮንን ለማጥመድና ጽዮንን የሚረዳ ስለመሰለ አጎቴ ነው ሉሊትን ጉዳት ያደረሰባት በማለት ላከ ሚሴች ከዛም ቀጠለና ሪከርዴ ደወለችለት እንዴት እንደዚህ ትላለህ ስትለውም የምሬ ነው ውጪ በማለት ሪከርዱን ቀዳቸው። ከዛም ያን ሁሉ ለፖሊስ አመለከተች ሲሆን አሁን ያፌት እስር ቤት የገባው በምን ምክንያት ነው? ሉሊትን በጎዳበት ምክንያትና እውነተኛ ማስረጃ በየሁሉም ቦታ ስለተገኘ የመጀመሪያው ማስረጃውን ያወጣው የአክስቱ ልጅ ነው። ሉሊትን እንደዚህ ጉዳት አድርጎ በገንዘብ ምክንያት ተጣልተው የውጭ መጥፎ ወይም ደግሞ ኦሪጂናል ያልሆነ ቪዝነስ ሀሽሽ አምጥታ ሰጥተው ነው እሷን ለማስወገድ እየሞከረው። እናም ስለዚህ የአክስቴ ልጅ ያፌት ነው በማለት ነገራት። ይህን ያደረገው አቤል ደግሞ ምንድን ነበረ አንደኛው ለእሱ አሳልፈው ስለሚሰጡኝ ተስፋ ስለ ቆረጥኩኝ፣ በቃ የመጣውን መቀበል አለብኝ። እና ያፌትን እንደወጋው ስላወቀ እስር ቤት መግባት አለበት። ስለዚህ የሱን ወንጀል አጋልጬ እሱ እስር ቤት ሲገባ የምፈልገውን ጽዮንን በነፃነት አገኛለሁ ብሎ ስላሰበ መሰከረበት። ወይም ደግሞ ለጽዮን የተሰጠው የተላከው መልእክት ከአቤል ስለነበረ እስር ቤት እንዲገባ ተባብረው ገፈተሩት። ያፌት አሁን አንድ ብሎ የእስር ቤትን ኑሮ ጀምሯል። ሲከትል እንግዲህ ወደፊት ሁሉም የተመቻቸ ኑሮ ለመኖር ሩጫ ላይ ናቸው። ናታን ኤፍራታ ጠልቷት ወይም ደግሞ አልፈልግም ብሏት ሳይሆን እውነታውን ለማወቅና ያፌትን ለመጣል ነበረ። ያራን የቀረባት የራናት ደግሞ ናታንን እየተከታተሉ ይገኛሉ። ግን ደግሞ ምንም አሁን ቀድሞ ናታን የሚፈልገው ያፌትን በነሱ በኩል ማጥመር ነበረ። አሁን እርግፍ አድርጎ መተው ይችላል። ምክንያቱም ያፌት ትልቅ ወጥመድ ውስጥ ገብቶለታል፣ ባላሰበውና ባልጠበቀው መንገድ። አሁን እውነት ኢፍራታና ያፌት ገንዘብ እንዳለ በሷ ስም አደርግልሻለሁ እያላት ነበር። አሁንም ወደፊት ማድረግ ትችላለች ወይ? ሲቀጥል ያፌት እስር ቤት ገባ። ግን ኤፍራታና ናታን አንድ ብለው ህይወታቸውን ይጀምራሉ ወይስ ደግሞ ናታን ወዳና አፍቅራ ፈልጋ ያገባችው ነው ብሎ ኤፍራታን አይን ሽላፈር ይላታል? ኤፍራታ ግን አሁንም ተስፋ አልቆረጠችም። የኔ ናታን ወደፊት ቀን እንደሚወጣለት ከጥገኝነት ወጥቶ የራሴ የሚለው ንብረት ኖሮት እንዲቀጥል እፈልጋለሁ እኔን ወደ ህይወቱ አምኖ ባይቀበለኝ እንኳ ግን ደግሞ የራሱ የሆኑን ነገሮችን ከእህቱ ጋር በደስታ እንዲኖሩ እንዳስረክባቸው ፈልጋለሁ ትላለች ናታን እውነቱን ሲያውቅ የተናገራቸው ነገሮች ዋጋ ያስከፍሉታል ወይስ ይቅርታ ብሎ ከኢፉዬ ጋር ህይወቱን ይቀጥላል እንግዲህ ቤዛ ደግሞ አዲስ ፍቅር ጀምራለች እሱም ማነው ከያራ ወንድም ጋር ነው የያራ ወንድም ብዙ ማያወራቸው በውስጡ አፍኖ የያዛቸው ነገሮች አሉ። እናትየዋ አባቱ ጋር የሚያገናኝ ነገር አለ። አባቱ ማን ነው? የቤዛ አባት ነው ወይስ ደግሞ የናታን አባት? ይገርማል። አሁን እዛው ትስርስር ያለ ነገር እንዳለ የሚያስታውቅ ነገር ነው። ያንን የአባቱን ስቃይ እንደት ሆኖ እንደሞተ ና እንደት እንደተሰቃየ መናገር እንዳይችል እናትየዋ እየተከታተለ ታስፈራረዋለች። እንግዲህ ያራ ናታን በሚያወራት በእህቱ ፍቅር ክነፍ ብላ እንዴት እኔ ወንድሜን ቀርቤ ማናገር እፈልጋለሁ ትለዋለች። አናግሪው ምናልባት አባት ሺ ከእናትሽ ጋር የሚነካካ ነገር ከሆነስ አላት። ወይም ደግሞ የማያወራችው የራሱ ምክንያት ሊኖር ይችላል። በሩን ቆልፉ፣ ጸጥ ብሎ የሚኖረው ኢላታል በሩን ቤቱን ክላሱን ይህን ያክል አመት ስንኖረን አንድ ቀንም አይተነው አናቅም። በቃ ምንም አይነት ስምምነት የለንም አለችው። ናታንም ልትረጁው ይገባል፣ አንድ ቀን የሚነግርሽና የሚያዋራሽ ነገር ይኖራል አላት። እኔ ወንድሜን በጣም መወደው በጣም ነው የማከብረው፣ ግን ደሞ እሱ ለእኔም ሆነ ለማየም ቦታ የለውም ትላለች። እንግዲህ ቤዛና የያራ ወንድም ተደዋውለው እያወሩ እያለ ጽዮን ደግሞ ውጭ ላይ ሆነው ሁላቸውም ቤዛም ስልክ እያወራች እየተንቀሳቀሰች ነበረ። ጽዮን ደግሞ ቁጭ ብላ እየተከታተለች እያለ በስልኳ ድንገተኛውና አስደንጋጩ የሉሊት መውደቅ አስደነገጣት። በሩ ተቆርቁሮ ሉሊትን ወርውረው ሬሳዋን ሲሄዱ ግን ደሞ እነሱ ሙታለች ብለው ነበር። ሉሊት ግን አልሞተችም። ቤዛና ጽዮን በጩኸትና በሬታ ሲያነሷት ትንሽ ነፍስ ነበራት። እናም ለራይድ ደውለው ሆስፒታል እንድትሄድ አደረጉ። ሆስፒታል ስትሄድ ሉሊት ዳነች። ያፌት ደግሞ የመጨረሻ እድሉ እስር ቤት የሚገባበትና እንደዛ በጭካኔ እየሰበሰበው ቢዝነስ እሜዳ እንዲቀር ና እሜዳ እንድበተን አደረገ። አሁን የሱ ተባባሪዎችም እሱ እንዳዘዛቸው እየሄዱ የሰው ህይወት የሚቀጥፉም እንዲ ያዙ። ኤፍራታ እየተሯሯጠች ትገኛለች። በተለይ ያ ታሪኩ የሚባለው የናታንም ነፃነት ሰው እንዳልገደለ መታወቅ አለበት ወይስ ገድሏል እያለች ኤፍራታ ጥረት ላይ ትገኛለች። ቻናሉን ሰብስክራይብ ያደረጋችሁ